ጤና ተመልካቾቻችን ዜና በምክክን። ድህነትን እና ስራ አትነትን በማስወገድ የተሻለች አፍሪካን መፍተር እንደሚገባ የተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ተናገሩ። ሀያኛው የዓለም የስራ ድርጅት አጎራዊ ኮንፈረንስ በአፍሪካ ህብረት መሰብሰቢያ አዳራሽ ተካሂዷል። የዓለም የሥራ ድርጅት አህጉራዊ ጉባኤ ማካሄድ የጀመረው እንደ አውሮፓውያን አቆጣጠር በ1990 በታንዛኒያ ነበር። ዓላማው ያደረገው ደግሞ ሀገራት በሚተገብሯቸው የተለያዩ የመሠረተ ልማትና ሌሎች ፕሮግራሞችን የሰው ኃይል አጠቃቀምን ዘላቂና ጥራት ያለው የሥራ ዕድል መፍጠርን እንዲሁም የሰራተኞችን ተጠቃሚነትና ደህንነት ማረጋገጥ ነው። ሀያኛው የዓለም የሥራ ድርጅት አህጉራዊ ጉባኤም የማይበገር ማህበረሰብና ጤናማ አካባቢ በሚል መሪ ቃል በአዲስ አበባ ተካሂዷል። በጉባኤው ላይ የተገኙት የህዝብ ተወካዮች ምክር አፈ ጉባኤ ታገሰ ጫፎ አፍሪካ ከድህነት ከስራ አጥነትና ኢፍታዊ ተጠቃሚነት የጸዳች አጉር መፍጠር ይገባል ብለዋል። ይህ አህጉር አቀፍ ጉባኤ ለአፍሪካ ትልቅ እድል ይዞ የሚመጣ ነው። በተግባር ያለውን እውነታ በጎ ተጽዕኖ በማሳደር ለወደፊቱ የተሻለ የማህበረ ኢኮኖሚያዊ ተጠቃሚነት ለማረጋገጥ አመላካች ነው። በዚህ ጉባኤ ላይ የምትሳተፉ አካላት ድህነት፣ ስራ ጥነትና ኢፍትሃዊ ተጠቃሚነት በማስወገድ የተሻለች አህጉር መፍጠር ያስፈልጋል። በጉባኤው የተሰባሰባችሁ የአፍሪካን የጋራ ችግሮች በጋራ በመፍታትና መልካም ተሞክሮዎችን ማካፈል ያስፈልጋል። ለአፍሪካ ሁለንተናዊ እድገት የሚያግዙ ሀሳቦችን በአግባቡ ጥቅም ላይ ማዋልና ተግባራዊ ማድረግ ይገባል። የአፍሪካ ሕብረት ኮሚሽን ሊቀመንበር ተወካይ በበኩላቸው አህጉሪቱ ያሉባትን የስራ አጥ ችግሮች መፍታት ትኩረት ሊሰጥ ይገባል። ይህ ጠቃሚ ጉባኤ በመዘጋጀቱ በጣም ኮርቻለሁ። የአህጉሪቱን የስራ አጥ ቁጥር መቀነስና ምላሽ መስጠት ጊዜው አሁን ነው። ለዚህም የመሰረተ ልማት ግንባታዎችን ማስፋፋትና የአየር ንብረት ለውጥ ችግርን መቅረፍ ይገባል። የጉባኤው ጽኑ አቋም መሆን ያለበትም አፍሪካ የተሻለ መሰረተ ልማት መገንባት ብቻ ሳይሆን በሰዎች የስራ ክሎት ላይም መስራት ይጠበቃል። የወጣቶችና የሴቶች አስፈላጊነትም ለአፍሪካ ዋነኛው ትኩረት መሆን አለበት። ስራም ሊከበር ይገባዋል። የሩዋንዳ ሰራተኛና ሕዝብ አገልግሎት ሚኒስትር ክሪስቲኒ ኒኩሊ ኪኒንካ የኢትዮጵያ መንግስት እያከናወናቸው ያሉ ተግባራት ዜጎችን ተጠቃሚ የሚያደርጉ በመሆኑ ለሀጉሪቱ የጥንካሬ ምንጭ ናቸው ብለዋል። ዓለም አቀፉ የስራ ድርጅትና የኢትዮጵያ መንግስት እንዲህ አይነቱን ጉባኤ በማዘጋጀታቸው ሊደነቁ ይገባል። የኢትዮጵያ መንግስትም ሁሉን አቀፍና አካታች የሆነ ልማት በማከናወኑ ሰራተኞችን ተጠቃሚ ማድረግ ችሏል። ዜጎች በሁሉን አቀፍ ልማት መሳተፋቸው ና የሰራተኞችን ደህንነትና ተጠቃሚነት ለማረጋገጥ የተከናወኑ ተግባራት ለአህጉሪቱ የጥንካሬ ምንጭ ነው ብዬ አስባለሁ። በጉባኤው ላይ የተለያዩ ሀገራት ሚኒስትሮች፣ ከፍተኛ የመንግስት የስራ ኃላፊዎችና ጉዳዩ የሚመለከታቸው አካላት ተሳትፈዋል። የቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ እንደ ወትሮው ሁሉም በሁሉም የህክምና ክፍሎች ለህብረተሰብ አገልግሎት እየሰጠ እንደሚገኝ ገለጠ። የኢትዮጵያ ዜና አገልግሎት በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅና በአለርት ኮምፕረሄንሲቭ ስፔሻላይዝ ሆስፒታል ባደረገው ቅኝት በሆስፒታሎቹ ለህብረተሰቡ መደበኛ አገልግሎት ሲሰጡ ተመልክቷል። በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ ሆስፒታል በሁሉም የአገልግሎት ክፍሎች ለህብረተሰብ አገልግሎት በመስጠት ላይ እንደሚገኝ ገልጿል። ዛሬ የምንዳያችሁት እንግዲህ የተቋረጠ ሙሉ ለሙሉ የተቋረጠ ክፍል የለንም፣ የስራ ክፍል የለንም። በሁሉም የአገልግሎት ክፍሎች ውስጥ በተመላላሽ ሕክምና፣ በድንገተኛ፣ በአይሲዮዎች በሁሉም አይነት አይሲዮዎች እንደዚሁም በእናቶች እና ህጻናትም ያሉት አገልግሎቶች ስራዎቹ እየተሰሩ ነው ያሉት የገቡት ሙያዊ ቃል ኪዳን ጠብቀው ጥራት ያለው አገልግሎት የመስጠት ኃላፊነታቸውን አጠናክሮ መቀጠላቸውን አስተያየታቸውን ለኢትዮጵያ ዜና አገልግሎት የሰጡ የድሬዳዋ አስተዳደር ጤና ባለሙያዎች ተናገሩ። ታካሚዎች በበኩላቸው የጤና ባለሙያዎች በራሪያና በሙያዊ ክብር እያስተናገዷቸው መሆኑን ተናግረዋል። የዳይሌስስ ህክምና አገልግሎት በቅርብ ጊዜ ነው የተከፈተው። ከተከፈተ ሁለት አመት ሆኖታል። ያው በጣም ሲቸገሩ የነበረው ኢኮኖሚካሊ ሜንታሊ እጅግ በጣም የተጎዱ ሰዎች ናቸው። እና እነዚህን ሰዎች ደግሞ ሰፖርት በማድረጋችን በእኛ እርዳታ እርካታ በማግኘታቸው እኛም ትልቅ እርካታ ነው ያለን፣ እና እጅግ በጣም ደስተኞች ነን። እነሱ ላይ በምናየው ጤናማ አገልግሎት በእግራቸው ነው እየሄዱ በአልጋ የመጡ በዊልቸር የመጡ በእግራቸው ነው ወደየቤቶቻቸው እየሄዱ በቀጠሮ እየመጡ አገልግሎቱን እያገኙ ያሉትና። እኛም እጅግ በጣም ደስ ብሎናል። ቆሞ ስለሄዱ ስላየ ናቸው ማለት ነው። ወትሮ የተለየ ነገር የለውም አገልግሎቱን መደበኛ አገልግሎት እየሰጠን ያለ ነው። ተገልጋዮቹም እየመጡ መደበኛ አገልግሎት እያገኙም እየሄዱ የመጣ ሙያዬን አክብሬ ነው የመጣው። ሙያው የሚጠይቀውን ነገር በሕክምናውን ፕሮሲጀሩን ጠብቀን የመጣውን ተገልጋይ አገልግለን እየላክናቸው ነው ያለው እስካሁን ያለው ሁሉም የስራ ክፍሎቻችን ክፍት ናቸው። ይህም የሳቢያን ጠቅላላ ሆስፒታል ሁሉም ሰራተኞች የገቡትን ቃል ኪዳን በማክበር ሰራተኞች ማህበረሰቡን ለማገልገል ቁርጥ ተነሳሽነታቸውን እያሳዩ ነው። በዚህም ማንኛውም ክፍሎች አልተዘጉም፣ ስራ በመስራት ላይ እንገኛለን። ተመላላሽ ክፍል፣ ዳያሊሲስ፣ ኢመርጀንሲ ሁሉንም አገልግሎት በመስጠት ላይ ነው የምንገኘው። ወደፊትም የምንቀጥል ይሆናል። አራት ጊዜ ነው ተራ የሚሰሩት እነዚህ ልጆች። እንዴ፣ ደም ብላችሁ እኔ በጣም ያሳዝኑኛል። ኧረ አሁን ጠዋት ሁለት ሰዓት የሚገባዋሉ አምስት ሰዓት የሚወጣዋሉ ከአምስት ሰዓት ደግሞ በኋላ የሚወጣው የሚገባዋሉ ከአምስት ሰዓት በኋላ እንደገና ቀጥሎ እንደዚህ ነው። እና በጣም እንትን ነውና፣ ቅድስቴን በጣም በጣም በጣም እኔ ነገር አልችልም። የሕመምተኞችን ችግርን ብትረዳ በመጨረሻም በኦሮሚያ ክልል በዚህ ዓመት ከአንድ መቶ አርባ ሺህ ቶን በላይ የማር ምርት ለሀገር ውስጥና ለውጭ ገበያ ለማቅረብ እየተሰራ መሆኑን የክልሉ ግብርና ቢሮ ገለጸ። በክልሉ በማር ኢኒሼቲቭ ዘመናዊ የንብ ቀፎች ለአርሶ አደሩ ለማዳረስ እየተሰራ ነው። በኢሉባቦር ዞን በቾ ወረዳ ነዋሪ የሆነው ወጣት ተስፋውን ጣሰው በማር ምርት ላይ ተሰማርቶ ህይወቱን እየመራ ይገኛል። ወጣቱ በንማነብ ስራ ላይ ከተሰማራ ረጅም ጊዜ ቢሆንም በባህላዊ መንገድ ሲሰራ የነበረ በመሆኑ ተጠቃሚ እንዳልነበረ ይገልጻል። አሁን ባህላዊው ከአርባ አምስት በላይ ባህላዊ ያለን ከዚህ በፊት ስንሰራበት ስለነበረ ማለት ነው። ያው ገና እንጨት ላይ መውጣት አለ። ከዛ እንጨት ላይ ከወጣ ደግሞ ንብ ገብታ አታቅም እነዚህ ቁጫቾች የተለያዩ ነገሮች ንቦችንም መረበሽ ይችላሉ ማለት ነው። ይሄ ዘመናዊ ከመጣ ደግሞ ያው በየጊዜው ማየት ትችላለህ። በሶስት ሳምንት፣ በሁለት ሳምንት ማድርገ ማየት ትችላለህ። በኦሮሚያ ክልል ከ2013 ዓ.ም ጀምሮ የተሰራበት ባለው የማር ኢኒሽቲቭ በማር ምርት ላይ የሚሰማሩ አርሶአደሮችን ተጠቃሚነት ለመጨመር ስልጠና እየተሰጠ መሆኑ ተገልጿል። ከ2013 ማገባደጃ ጀምሮ ስልጠና እየተሰጠ ነው የሚገኘው። ወደ አምስት ዓመት ስልጠና ተሰጥቷል። በዚህም ብዙ አርሶ አደሮች ቁጥራቸው ብዛት ያላቸው አርሶ አደሮች ባለሙያወት በዚህ ሴንተር ውስጥ ስልጠና ወስደዋል ማለት ነው። በክልሉ የማር ኢኒሽቲቭ ከተጀመረ ወዲህ አንድ ነጥብ አምስት ሚሊዮን ዘመናዊ ንብ ቀፎዎችን ለአርሶ አደሩ ማዳረስ መቻሉን የክልሉ ግብርና ቢሮ ገልጿል። ኢኒሽቲቭ ውስጥ ስንጀምር ከአርባ ሁለት ሺ ቀፎዎች በላይ የማይሆኑ ቀፎዎች ነበሩ ማለት ነው ኦሮሚያ ላይ ይሄ ስታይ ኦሮሚያ ካላት የደን ብዛት አግሮኢኮሎጂው ስንመለከት በጣም ትንሽ ነበር ማለት ነው። ከዛን ጊዜ ጀምሮ ዋናውን ትኩረት ሰጥተን ስንሰራበት የነበረው በኢኒሺቲቭም ወስደን እየሰራንበት የነበረው ዘመናዊ ቀፎ ማቅረብ ላይ ነው ማለት ኦሮሚያ ክልል በዚህ ዓመት ከ140 ሚሊዮን ቶን በላይ የማር ምርት ለሀገር ውስጥና ለውጭ ገበያ ለማቅረብ እየተሰራ ይገኛል። ከዚህ በፊት አርሶአደሮቻችን አንድ ጊዜ ብቻ ማር ሲቆርጡ አሁን በኢኒሼቲቭ ከጀመርን ጊዜ ጀምሮ ሶስት ጊዜ ማር መቁረጥ ጀምሯል ማለት ነው። ሶስት ጊዜ ማር መቁረጥ ብቻ ሳይሆን ደግሞ ከዚህ ከዘመናዊ ቆፎ እስከ 30 በአንድ ጊዜ ብቻ እስከ 30 ኪሎ ግራም ማር ማግኘት የተቻለበት ሁኔታ ነው ያለው ማለት ነው። ከዚህ ቀደም እንደ ተጨማሪ ስራ ሲሰራ የነበረው የማር ምርት አሁን ላይ የአርሶ አደሩ ዋና ስራ እየሆነ መቷል። እስከ አንድ ቶን የማምረት አንድ ሺህ ኪሎ ግራም የማምረት አንድ አርሶ አደር ይሄ ቀላል አይደለም ማለት ነው። በዋጋ ስናስሰላ አሁን በጣም ብዙ ሊሆን ይችላል ማለት ነው። በማር ብቻ በደንብ ከሰሩበት፣ ማናጅሜንቱን ካጠናከሩ በማር ብቻ መኖር እንደሚቻል የሚያሳይ ማለት ነው። በኢትዮጵያ በማር ምርት ላይ በትኩረት ከተሰራ ከዘርፉ የውጭ ምንዛሪ የሚገኝበት በርካታ እድሎች አሉ። ዜና በዚህ አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።